አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ የኢትዮጵያ ቤተሰቦቼ፣ ሰላማችሁን ያብዛልኝ እያልኩኝ ዛሬ ደግሞ ተከስቼላችኋለሁ ማለት ነው። ዛሬ ምን እንስራ? ምንድን ነው የምንሰራው? መኮረኒ በሸሜል ይባላል ማለት ነው። መኮረኒ በሸሜል የሚባለው ነው የምንሰራው። እንግዲህ አብራችሁ እስከ መጨረሻው ተከታተሉኝ። እዚህ ጋር ሽንኩርት አለኝ፣ የተከተፈ ቲማቲም አለኝ፣ ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ያው መኮረኒውን አሳየኋችሁ፣ ይሄ መኮረኒ ማለት ነው። እንዲሁም ደግሞ ለሀመፍሮም ወይም ወይንም የተፈጨ ስጋ ያስፈልገኛል ማለት ነው። አሁን ወደ አሰራሩ እስከ መጨረሻው ድረስ ተከታተሉኝ። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አብረን እንስራ። ይኸውላችሁ እንግዲህ ዘይታችን ሙቆ ሽንኩርታችንን ጨምረናል ማለት ነው። ደንብ እስከሚቀላልን ድረስ እያማሰል እናቁላለዋለን። አሁን እንደምታዩት እንግዲህ ነጭ ሽንኩርት የሚጨምር ያለውን አድቅቄ ጨመርኩ ማለት ነው። ወተኔ በዚህ ነው ያደቀቁት፣ በዚህ ነው። በስሎልናል። ቲማቲም እንጨምራለን። አሁን በዚህ መልኩ በስሎልናል። እንደምታውቅ እዚህ ደረጃ ላይ ደርሷል። ለሀ መፍሮ እንጨምርበታለን ወይንም የተፈጨ ስጋ እንጨምራለን ማለት ነው። እኔ እንግዲህ ቅመማ ቅመም የሚጨምረው ከሞንና ፍልፍል አስዋጥ ብቻ ነው የጨመርኩት፣ ሌላ አልጨመርኩም። ጾም እንትን ስጋው ስላለው ጾም አልጨመረም። ጾው ብዙ አይፈልጉም። የሚያሬ እናንተ አስፈላጊ ከሆነ መጨመርኩ ስላላችሁ ማለት ነው። አሁን ደግሞ ይሄ ካላችሁ ይሄ ኩድራ እንትን የሚቀመጠው ፍሬዘር የሚቀመጠው እሱ ካላችሁ ብዙ የሁሉም አይነት ነው ካሮትም ሁሉ አይነት ማለት ነው ያለበት እሱ ካላችሁ እሱን አድርጉ። ከሌላችሁ ደግሞ ድንችና ካሮት አድርጋችሁ ሁሳ እንደዚህ ማድረጋችሁ በራሳችሁ ፈጥፋችሁ መጨመር ትችላላችሁ ማለት ነው። እኔ ግን ዛሬ ይሄንን ነው የምጨምረው ስላለኝ ማለት ነው። አላበዛም በትንሹ ነው የሚጨምረው። ትንሽ አንዴ የሻይ ማንኪያ ሳልሳ ነው ያጨመርኩት ማለት ነው። በጣም እንዲኖረው ነው ለሌላ ሳይሆን፣ አለማድረግም ትችላላችሁ እናንተ በዚህ መልኩ እንግዲህ በስሎብናል ማለት ነው፣ እናጠፋዋለን ማለት ነው። እዚህ ጋር ደግሞ እንግዲህ እንደምታዩት መኮረኒያችን በስሎ እዚህ ጋር አጠንፍፊዋለሁ ማለት ነው። ያው ሳበስል በስል መቼ ማንኛውም ሰው መኮረኒ መቀቀል የሚሸግረ የለም። ያው በሆነ አጋጣሚ ሳልቀርጽላችሁ ቀርቼ ነው ሳበስል እንትን ያላልኩት ውሃውን ሲሞቅ ጀምሬ ሲፈላ እሱን እሱን ያላሳየኋችሁ ያው ተረዱኝ ያላችሁ እየገምታለሁ። በዚህ መልኩ አብስ እያጠንፈፊዋለሁ ማለት ነው። ወደ አሰራሩ እና ውዶቼ፣ እዚህ ደግሞ ሶሱን የምንሰራበት የመኮረኒ በሸሜል ሶስ የምንሰራበት ዝድ አለኝ። ዝድ ካላችሁ አድርጎ ከሌላችሁ ሞላዝም ግድ አይደለም ካለ ነው። እዚህ ጋር ደግሞ ሀሊ ፓውደር አለኝ። ውሃም እዚህ ውሃ አለኝ ማለት ነው። የሚበቃኝ ያክል ውሃ አረጋለሁ። አራት ብርጭቆ ውሃ ነው የምንፈልገው። እዚህ ጋር ሁለት ማንኪያ የሚሆን ዱቄት አለኝ ካላችሁ ነው ዝብዴ የምታደርጉ ከሌላችሁ ግድ አይደለም። ዝብዴ ስላችሁ ቅቤ ማለት ነው። እዚህ ጋር እንደገና ደግሞ ለአራት ብርጭቆ እንትን ውሃ ወተት የሚያስፈልገኝ፣ ለአንድ ብርጭቆ ሁለት ማንኪያ ወተት ነው የማደርገው ማለት ነው። ሀሊብ ፓውደር የዱቄት ወተት ማለት ነው። እና እኔ አሁን ለዚህ ስምንት አደርጌበታለሁ ማለት ነው። ትንሽ ጨምሮ አደርግበታለሁ ስምንት ማንኪያ አደርግበታለሁ ማለት ነው። ማንኪያው በጣም ትልቅ የመለኪያ ማንኪያ ከሆነ ኖርማል ማንኪያ ካልሆነ እናንተ አነስ ማድረግ ትችላላችሁ። ኖርማል ማንኪያ ካልሆነ ማለት ነው፣ ትልቅ ከሆነ ትክክለኛ ማንኪያ ከሆነ ግን በዛው ለክታችሁ ስምንት ማንኪያ አድርጋችሁ መለካት ትችላላችሁ ማለት ነው። አሁን በዚህ እኔ አራት ብርጭቆ ውሃ ነው የምጨምርበት ማለት ነው። አሁን በዚህ መልኩ እንደዚህ እያማሰላችሁ እንዳይጓጉልባችሁ፣ በደንብ እስኪንተከተክ ድረስ እንዳይጓጉል በዚህ ነው የምታማስሉት። በእንደዚህ አይነት ማማሰያ አደርጋችሁ እንዳይጓጉል በደንብ ማማሰል አለባችሁ ማለት ነው። በዚህም መልኩ በደንብ አድርጋችሁ አማስሉ፣ እንዳይጓጉልባችሁ። እንዴ በደንብ እንደዚህ እንግዲህ ተበሰለላችሁ በኋላ ትንሽ ጨውና ቁንዶ በርበሬ ነው የማረገው። ቁንዶ በርበሬ ወይንም ፍልፍል አስዋጥ የሚሉት አረቦቹ፣ እሱን ብቻ ነው የማረገው። ጨውና ቁንዶ በርበሬ ነው የምጨምረው ማለት ነው። እናንተ ኦሪጋኖም ካላችሁ መጨመር ትችላላችሁ ማለት ነው። ያጣፍጠዋል፣ ሽታውን መዓዛውን ያሳምረዋል ማለት ነው። በደንብ እንደዚህ ትክትክ ይበልላችሁ፣ ዱቄቱ መብሰል አለበት። ጣም የሚኖረው ዱቄቱ ሲበስል ነው የሚጣፍጠው። ጨው እና ቁንዶ በርበሬ የጨመርኩት አስፈቀይ የሆነብኝ እንዳትሉ፣ እንትን ነው፣ ጨው ነው ይሄ፣ ቢጫው ጨው ነው እሱ ነው ነጭ ጨው ስላል አይደለ ነው። ጨው ማለት ነው። ካላችሁ ሞዘሬላ ከላይ ከምታደርጉት የሚተርፋችሁ ከሆነ በርከት ያለ ካላችሁ ሞዘሬላ ጣል ብታረጉበት ቺዝ ማለት ነው እሱ ያጣፍጠዋል ማለት ነው። እኔ ግን የለኝም ከእንትን የሚተርፍና አላረኩበትም። ውፍረቱም ይሄው እንደምታዩት በጣም አላወፍርም። ይሁን ትንሽ ፈሰስ ሲል ማለት ነው። በዚህ መልኩ እንግዲህ እሳቱን አጥፍቼዋለሁኝ ወይ ትንሽ ቀዝቀዝ እስከሚል ድረስ ጠብቀዋለሁ ማለት ነው። ትንሽ ቀዝቀዝ ትንሽ ነው። በዚህም መልኩ እንግዲህ እሱን ያን አጥቤ አዘጋጅቻለሁኝ ማለት ነው። ይኸው እንደምታዩት በዚህ መልኩ እንደዚህ እያረኩኝ ትንሽ እንትን እንዲላረገዋለሁ ማለት ነው። በዚህ መልኩ እንግዲህ ሶሴን እያረኩኝ ያራኩኝ ካዋሃድኩት በኋላ አሁን የማረገው ለሃ መፍሮሜን ነው ከላይ ማለት ነው። አሁን በዚህ መልኩ እንደዚህ እያደረኩኝ ሁሉም ቦታ አዳርሼ እንትን እለዋለሁ ማለት ነው። አለብሰዋለሁ። አያችሁት፣ ጓደኞቼ አሁን በዚህ መልኩ አዳርሸዋለሁ ማለት ነው። ከላይ አሁንም ሶሳ አድርግበትና መኮረኔን አሁንም ከላይ ነው የሚጨምረው መኮረኔውን ማለት ነው። እንደዚህ አድርጋችሁ በዚህ መልኩ ካስተካከላችሁ በኋላ አሁንም ከላይ ሶሳችንን እንደዚህ እያደረግን ዙሪያውን በደንብ ማድረግ ነው። እንደምታዩት እንግዲህ በዚህ መልኩ አስተካክለን ጨርሰናል ማለት ነው። ከላዩ ላይ ሞዘሬላ እናደርግበት እና ወደ ኦቭን ነው የምንከተው ማለት ነው። በዚህ መልኩ እንግዲህ ያው ሞዘሬላችንን የላችንን ከላይ እናደርግበታለን ማለት ነው። እንደዚህ እያደረግን ሁሉ ቦታ ማዳረስ ማለት ነው። በዚህ መልኩ እንግዲህ አዳርሰን ጨርሰናል። አሁን ኦቨናችንን እንግዲህ ለኩሸዋለሁን እየሞቀ ነው ተለኩሷል ማለት ነው። በዚህ መልኩ እንግዲህ እዚህ ሁለተኛው ደረጃ ላይ አድርጌ ነው የምሰራው ማለት ነው። እናንተ ፈለጋችሁበት ጊዜ ካላችሁ ታችን አድርጋችሁ እያያችሁ እዛው ቆማችሁ መስራት ትችላላችሁ እንዳይቃጠልባችሁ ማለት ነው። ለሰላሳ ደቂቃ ከታች ነው እንትን ያልኩት ያሞኩ ከታች ነው የታችሁን። ሲጨርስ ደግሞ ከላይ አዞረዋለሁ ማለት ነው። ከላይ ለኩሰዋለሁ ማለት ነው። ይሄው በዚህ መልኩ ከተትኩት እንግዲህ ማለት ነው። እዚህ ጋር ደግሞ ሰላጣ እየሰራን ነው ማለት ነው የምታዩት። ማለት እዚህ ጋር እንግዲህ ያው ሰላጣ ፈቶሽ ይባላል ማለት ነው የምታዩት። በሸሜላችንን መርሳት የለብንም ያው እዚህ ገና ነው ግን ትናላለም። አሁን ይበቃዋል። በዚህ መልኩ እናጠፋና ከጠፋን በኋላ በቃ ከላይ ነው የምንለኩ ሰው ማለት ነው። ከላይ ያለውን እንዲቀላልን ማድረግ ነው። እና ውዶች ይኸው ከላይ ለኩ ሸዋለሁ ማለት ነው። አሁን አስገባሁት፣ ብዙ አያሳይም። ከላይ እንትን ብሏል ተጠግቷል ወደ ላይ እና ያኛው ኦቭን ከስር ብቻ ነው እንጂ ከላይ ያለው አይሰራም፣ ስለሆነ ወደ ትልቁ ኦቭን ስላዘዋወርኩት ነው። እና ውዶቼ ይኸው መኮረኒያችን ደርሷል ማለት ነው። አሁን እናዋጠዋለን። ይኸው እንግዲህ በዚህም መልኩ መኮረኒያችን በሸሜል ደርሶ አውጥተነዋል ማለት ነው። መኮረኒ በሸሜላችን ደርሶ ስለተከታተላችሁኝ ከልብ አመሰግናለሁኝ። ክበሩልኝ። በቀጣይ ጊዜ እስከምንገናኝ መልካም ጊዜ። ላይክ ሼር ሰብስክራይብ እንዳይረሳ አበረታቱኝ። ሰብስክራይብ እያደረጋችሁ ጓደኞቼ፣ ቀጣይ በሌላ ቪዲዮ ውስጥ የምንገናኝ ድረስ